ለምሳሌ ምን ያደርግ፣ እግዚአብሔር ለፈሮን ቅማል ያመጣበታል። ከዙፋኑ ላይ ቅማል፣ ከመሶቡ ላይ ቅማል፣ ከንጉሱ ካፉ ላይ ቅማል፣ እንዲህ አለ አመጣበት። ኧረ እባካችሁ እኔ ለቃችኋለሁ፣ ብቻ ይሄን ቅማል አስወግዱልኝ። ቅማሉ ሄድ፣ ልቀቀን እንጂ። ትቀልዳላችሁ። የግብጽ ፒራሚድ ማን ይሰራሉ? ቆይ ዝም ብለ እግዚአብሔር ጓጉንቸር አመጣ። ጓጉንቸር ትሪው ጓጉንቸር መብሪያው፣ መሶቡ፣ አልጋው ጓጉንቸር ከንጉሱ ዘውድ ላይ ጓጉንቸር፣ እጁ ላይ ጓጉንቸር፣ አፉ ላይ ጓጉንቸር። ኧረ እባካችሁ ጓጉንቸር አውጡልኝ፣ እኔ ብቻ እንጂ ሄዱልኝ። ሲሄዱ ደግሞ አልቅ እንደኛ ማለት ነው። እንዲህ ያለ ጦርነቱ በዚህ ቦታ ደርሷል። እግዚኦ ንበል፣ እግዚኦ ንበል፣ መልሰን ንግባ። አይ ሀበጥምተ ኃጢአት ነው የኛ ነገር ማለት ነው። ወደ ኃጢአታችን ዘወር፣ ወደ ሌብነታችን ዘወር ወደ ክፋታችን ዘወር ምን ላይ ይታዘዛል? ጾም ይታወጃል። ትንሽ በረድ ያለ ሲመስልን ወደ ክፋታችን ማየት። ግብፃዊነት ማለት ይሄ ነው። ጨለማዊነት ማለት ከዚህ አስተመልከቱ። ያልተባል ተናካሽ ዝም ባመጣ እግዚአብሔር። በዚህም አልተመለሰው ንጉሱን ከዙፋኑ የሚነክስ ዝም ባመጣ እግዚአብሔር። አረ ይሄ ዝም ቢወገድ እንጂ እኔ ችግር የለም። አሁንም አልሆነ። የግብፃውያን ውሃ ደም ሆነ። አሁንም ደግሞ ውሃው ደግሞ በዚህም አረም መጨረሻ ላይ እግዚአብሔር አይ እንግዲህ፣ ያለ ሞት እነዚህ ሰዎች አይሰሉም አለና ሞት አመጣ። እኛንም እኮ እግዚአብሔር ስንት ማስጠንቀቂያ ሰጥቶን ነው። መጨረሻ ላይ መስማት ስላቃተል ሞት የበዛብን ነው። መጨረሻ ላይ የግብፃውያንን የበኩር ልጅ ገላለሁ ብሎ እግዚአብሔር እስራኤልን አስቀድሞ አስጠነቀቃቸው። ምን ብሎ በግ ግዙ፣ ያንን በግ በምሽት እረዱት ያንን በግ በምሽት እርዱና፣ ተሰብስባችሁ ብሉ ይህንን በግ። እራሳችሁ ላይ ቆብ ደፍታችሁ፣ እግራችሁ ላይ ጫማ አርጋችሁ፣ ምርኩዝ ብትር ይዛችሁ፣ እንደገና ደግሞ ስትበሉ ሐሞት ነስንሳችሁ ያንን ብሉ። አጥንቱን እንዳትሰብሩ ተጠንቀቁ። ብሉና ከእናንተ የተረፈውን በእሳት አቃጥራችሁ ትደሩ። ከእናንተ ጋር ባሪ አብሯችሁ እንዳይበላ ተጠንቀቁ። ስትበሉ በጣም እጅጉን እየተቻኮላችሁ ብሉት። ያንም ብሉና ደሙን ከበሩ ላይ እርጩት። ያንን ደም እያየ ሞት ይሸሽላችኋል። ደሙ ያልተረጨውን ሕዝብ ግን ይገላላል። እስራኤል በድብቅ እንዲህ አድርገው መከሩ። እንዲህ ጠላቶቻችን ክፉ ሲመክሩ፣ ለእኛ መልካምን የሚያስመክር እግዚአብሔር የተመሰገነ ይሁን። እውነቴን ነው የምልህ። ፈርዖን ልብ ብላችሁ ስሙ። ሄሮድስ ክርስቶስን እገላለሁ ብሎ ሲያስብ ገብርኤል መጥቶ ደግሞ ዮሴፍን፣ ሕፃኑ ነው ይዘሄድ ይሁላችሁ። እነዚያ ቤት ሲመከር እግዚአብሔር ይመከራል። ፈሪያት ኑ ብቻ እግዚአብሔር ቤት እንኳን እግዚአብሔር እኮ ፍየልም እንደዚህ አለች አሉ የፍየል ልጅ እና የቀበሮ ልጅ አብረው ይውላሉ ይባላል እና የቀበሮ ልጅ ከባል ጋር ብለሽ መጣች፣ ትላታለች እናቷ ከፍየል ልጅ ጋር ሞኝ አፈር ያብላሽ ለራት የምትሆነንን አንቀሽ አታመጫትም ነበር አለቻል። የበግ ልጅ ደግሞ ዛሬ ማን ጋር ውለሽ መጣሽ? ከፍየል ልጅ ጋር አፈር ቢና ደግሞ ትብላሽ፣ ነገ እንዳትገናኝ። የቀበሮ እናት ናት ወይ ደግሞ ለነገ ለራታችን ይዘሽልኝ ነች በይ። በነገው የቀበሮ ልጅ የሆዱ አንበዶ አልከ የፍየል ልጅ አቤት፣ ደህና አደርሽ አለች እግዚአብሔር ይመስገን ብላ ይሆናል ነው መቼ ማለት ከዚያ ሰ ነይ፣ እንጫወት ከእናንተ ቤት የተመከረው እኛን ቤት ተመክሯል አረጨ ይባላል ነው ማለት አንቺ የአንቺ እናት ይዘሽ ነይ እንዳለች የኔ እናት ደግሞ እንዳትበላሽ ብላኛለች። እርግጠኛ ሁናችሁ በዚህ በእግዚአብሔር መመካት የሚገባል። ሰዎች እንደሚመክሩ ሁሉ እንደሚዶልቱ፣ ለእኛ ጥሩ ጠሩ ነገር እየተናገሩ ለእኛ ክፉ እንደሚመክሩ እግዚአብሔር ደግሞ ለእኛ መልካም ይመክራል። ሄሮድስን ሰይጣን ሲያስመክረው ዮሴፍን እግዚአብሔር ያስመክረዋል። ለሄሮድስ ሰይጣን ሲገለጥለት ለዮሴፍ ገብርኤል ይገለጣል። ለክፉ ባለስልጣናት ዲያብሎስ ከተገለጠላቸው ለእኛ ገብርኤል እንደሚገለጥ ማወቅ አለባቸው። ከዚያ በኋላ እንግዲህ ተመልከቱ፣ በእስራኤል እየተመከረ በግብፅ አንሰዳቸውም ተመከረ። በእስራኤል ደግሞ እግዚአብሔር አወጣቸዋለሁ ብሎ መከረ። ማን እንደሚያሸንፍን? ሌሊት መጣና ሞት መጥቶ ደም ያልተቀባውን የበጉ ደም ያልተቀባውን ቤት እየመረጠ የበኩር የበኩር ልጃቸውን እያነቀ የእስራኤልን ሰው በሙሉ ጨርሶ አደረ እስራኤል ግን የበጉን ደም ስለበሉ በበጉ ደም ስለታተሙ ከቤታቸው ሞት ትርቁላቸው አደረ ፈርዖን ውጡልኝ አላቸው ወጡ ምን በልተው በግ በልተው ከዚያ ስወጡ ሲወጡ እንደገና ደግሞ ከባህር ላይ ሲደርሱ ሙት ፈርዖን ተከተላቸው ሰራዊቱን ይዞ ፈርዖን እድሜ የሌለው ነው ትናንትና ለቆ ዛሬ ይከተላል። ምን ማለት እንደሆነ ነግራቸዋለሁ። ባህሩ ላይ ሲደርስ እናድርግ ምን ላድርግ ጌታው ሲል አይ ሙሴ በበትር በዚያች ምን ይዛል አላልኩም አለው። አሁን በዚያች በያስካት ብትር ቀድሞ የፈርዖንን እባብ የበላችልን ብትር፣ በዚያች ባህሩን መታው። ባህሩ ተከፈለላቸውና ተሻገሩ። ተሻገሩላቸው ፈርዖን መጣ። ፈርዖን ሲመጣ ፈርዖን ጫፏ ላይ ሲገባም ዝም፣ መሀል ላይ ሲገባም ዝም፣ ተስተካክሎ ከነ ሰራዊቱ ሲገባ ሙሴ ባህሩ ምታው አለው። መታው፣ ፈርዖን ከነ ሰራዊቱ ሰጠመ። ራኤል ተሻገሩ። ከዚህ በኋላ እግዚአብሔር ምና ከደመና እያወረደ፣ ውሃ ከጭንጫ እያፈለቀ፣ በደመና እየጋረደ እርስታ ወረሳቸው። ስሙ ለዘላለም የተመሰገነ ይሁን። ትርጉሙን ተናግሬ ብቻ ትምህርቴን ተነቅቃለሁ። ትምርቱን ትርጉሙን ብቻ ልንገራችሁ። ሙሴ የተባለ ክርስቶስ ነው። እስቲ ክርስቶስ በሉ። ማን አላችሁኝ? አዎ በማን የተመሰለ? በሙሴ በሙሴ የተመሰለ ክርስቶስ ነው። ክርስቶስ የተወለደ መቼ ነው? ሙሴ የተወለደ በምን አይነት ዘመን ነው? ወንድ ልጅ ወንድ ልጅ በሚገደልበት ዘመን ሙሴ ተወለደ። ክርስቶስ በተወለደበትም ሰዓት የሁለት ዓመት ህፃናት እየተገደሉ ነበረ። ስለዚህ ክርስቶስ በሞት ሰዓት ሙሴ በሞት ሰዓት ተወልዶ ከሞት ነፃ ወጣ። ክርስቶስ ደግሞ በሞት ዘመን ተወልዶ ህይወትን ሰጠን። የክርስቶስ ልደት ለእኛ የሞት ዘመን ነበረ፣ ኋላ ልደቱ ግን ህይወት ሆነን። ሙሴ ምን አደረገ? ባህር ውስጥ ተጣልና ተረፈ። ክርስቶስን በጥበቡ ተረፈ። የሙሴ ታንኳ የተባለች የክርስቶስ ጥበብ ናት። በገዛ ጥበቡ በሁለት ዓመቱ ሳይሞት ቆይቶ በ33 አመቱ ተሰቅሎ አዳነ። ሊቃውንቱ ደግሞ ሲተረጉሙት የሙሴ የሙሴ ታንኳ ሙሴን ያተረፈችው ታንኳ ወንጌል ናት። ዓለም ባህር የተባለ ዓለም ነው። ባህር ወደ ነፈሰበት እንደሚዋልን ይህ ዓለምም ወደ ተመቸው ሲዋልል ይኖራል፣ ወደ ተሾመና ወደ ተመቸው ሰው። ከዚህ ነፃ የሚያወጣን ታንኳ ህግ ነው ይላሉ። ወንጌል ወንጌል መፈጸም ጥበብ መንፈሳዊት ናት ይላሉ። ከዚህ ዓለም ጥበብ፣ ከዚህ ዓለም ፍልስፍና፣ ከዚህ ዓለም ውሸት፣ ከዚህ ዓለም ክደትና ታንኮን ነፃ የሚያወጣን ታንኳችን መርከብ የተባለው ምንድን ነው? ወንጌል ነው፣ ህግ ነው። እርግጠኛው አምኝ የምነግራቸው አሁንም እዚህ ውስጥ ህግ የምንፈጽም ከሆን ነገ ጀምረን ህግ በሚለን ከኖር ህግ ስለ እኔ የክርስቶስን ህግ ማለት ነው። ያንን እየፈጸምን ከኖርን የሰውግ ትክክለኛ የሚኖራል ስውትም ይኖራል በዚያ ነጻ ሌላስ ሙሴ በፈርዖን ቤተ መንግስት ነው የተወለደው። ክርስቶስ ደግሞ የተወለደው ይህ ዓለም የዲያብሎስ ግዛት በነበረበት ጊዜ ነው። ወይ መጽ መልአኩ ለዝንቱ ዓለም ብሎታል የዚህ ዓለም ገዥ ይመጣል ብለታል። ሰይጣን የዚህ ዓለም ገዥ ይባላል። የኔ የዚህ ዓለም ገዥ ይመጣል፣ በእኔ ላይም ምንም አያገኝም ተባለ። ኢየሱስ ክርስቶስ በሄሮድስ የሚገርማችሁ ሲወለድ እስራኤል በባርነት ሳሉ ማን ተወለደ? ሙሴ ተወለደ። ክርስቶስም በተመሳሳይ መልኩ እስራኤል በሮማውያን ቅኝ ግዛት ስር በነበረበት ጊዜ ተወለደ። ምን ማለቱ ነው? ከኃጢአት ባርነት ላወጣችሁ መጥቻለሁ ለማለት በባርነት ዘመን የተወለደው ከዚህ የተነሳ ነው። እስራኤል በቄሳር ትእዛዝ በሚቆጠሩበት ሰዓት የተወለደው እናንተን ከባርነት ቁጥር አውጥቼ ከነፃነት ቁጥር ልቆጥራችሁ መጥቻለሁ ለማለት ነው። ያ ነው ክርስቶስ ማለት። ሙሴ ሰላሳ ዓመት ሲሞላው ህዝቡን መጎብኘት ጀመረ። ልብ ብላችሁ ስሙማ። ፈርዖን ሳያውቅ ሳያውቅ የፈርዖን ጠላት ከቤቱ ያድግ ነበር። ሰይጣን ሳይጠረጥር የሰይጣን ጠላት ክርስቶስ በዚህ ዓለም አደገ። በናዝሬት እየተመላለሰ ሰው መስሎ ሰው መስሎ እየታዘዘ እየደከመ እየወጣ እየወረደ እናቱ አንድ ጊዜ በጎኑ አንድ ጊዜ በጀርባ እያዘለችው ስትሰደድ ሲደክማት ደግሞ እስኪ ጥቂት አግዘኝ እያለችው የሁለት ዓመት ልጅ ድንኩል ድንኩል እያለ ሲደክመው፣ ደግሞ የቀሚሱ ጫፍ ይዞ ዘይኝ እያለ እያለቀሰ አምላክ እንዲህ ብሎ አደገ። እንዲህ ብሎ አድጎ፣ ሰይጣን ግን ይሄን አላወቀም። ልክ በደንብ አድርጋችሁ ሃይማኖታችሁ እንዲገባችሁ ከፈለጋችሁ የእስራኤል ነፃነት፣ የፈርዖን ጠላት ሲያድግ ፈርዖን እውቀት እንዳልነበረው፣ የእኛ ነፃነት፣ የዲያብሎስ ሞት የሆነው ክርስቶስ በዚህ ዓለም ሲኖር ሰይጣን አላወቀው። ሰይጣን እንዳላወቀው ሁሉ የሰይጣን ልጆች የሆኑ ሁሉ ክርስቶስን ሳያውቁ በክርስቶስ እየተሰናከሉ ይኖራሉ ማለት ነው። ይህንን ይዞ ባለቤቱ ዮሐንስ ወንጌል ምዕራፍ 11 ላይ ብፁዕ ዘይጣ አቀፍ ብዬ በእኔ የማይሰናከል ሰው ብፁዕ ነዋል። ክርስቶስ ደካማ መስሎ የመጣው ሰይጣንን ለማሰናከል ነው። እኛ በዚህ እንዳንሰናከል ማወቅ ይጠበቅብናል። በኋላ ተመልከቱ። ሙሴ ተሰዶ ከሄደበት ሰላሳ ዓመት ሲሞላው ሲሞላው፣ ግን ህዝቡን መጎብኘት ጀመረ። ልብ ብላችሁ ስሙ። ሰላሳ ዓመት ሲሞላው ህዝቡን እስቲ ወጣ ብዬ ልያቸው ብሎ ሄደ። መድኃኔዓለም ኢየሱስ ክርስቶስ ሰላሳ ዓመት ሲሞላው እኛን በጥምቀት ሊጎበኘን ተጠመቀ። ሰላሳ ዓመት ሲሞላው ሙሴ ክንዱን በጠላቶቹ ላይ ማሳየት እንደጀመረ እውነተኛው ሙሴ ኢየሱስ ክርስቶስ ሰላሳ ዓመት ሲሞላው በጥምቀቱ በዲያብሎስ ላይ ሥልጣኑን ማሳየት ጀመረ። በጥምቀት ቀጥቅጦ እስከሚጥለው ድረስ በመስቀል እስከሚቀጠቅጠው ድረስ በጥምቀት ይቀጠቅጠው ጀመረ። አንተ ሰበርከ ርእሰ ከይሲ ወአንተ ቀጥቀጥከ አርስቲሁ ለከይሲ በውስተ ማይ ይላል ቅዱስ ዳዊት አቤቱ አንተ የእባቡን ራስ ሰበርክ፣ የዘንዶውን ራስም በውሃ ውስጥ ቀጠቀጥከው። መዝሙር 73 ላይ ነው የሚናገረው የዘንዶውን ራስ በውሃ ውስጥ ቀጠቀጥከው። ሙሴ በሰላሳ ዓመቱ የእስራኤላውያንን ጠላት ግብጻዊውን በክንዱ ብርቱ እንደቀጠቀጠው ክርስቶስ ኃያል እድ ጽኔት መዝራይት ልዕልት ያለው ኃያሉ ክርስቶስ እግዚአብሔር አሸናፊ እግዚአብሔር የሚባለው ክርስቶስ በጽኑ ስልጣኑ በኃይለ መለኮቱ በጥምቀት ተጠምቆ ጠላታችን ዲያብሎስን በውሃ ውስጥ ቀጠቀጠልን። እንዲያደረገ ከዚያ አስተመልከቱ ሙሴ አርባ ዓመት ሲሞላው ፍጹም እስራኤልን ከባርነት ያወጣበት ጊዜ ነው። ክርስቶስ በአራተኛ ክፍለ ዘመኑ በዘመነ ወንጀል እኛን ነፃ ያወጣበት ጊዜ ነው። ሙሴ ከቁጥቋጦ ላይ እሳት እየነደደበት እሳቱ ውሃውን ቁጥቋጦውን ሳይበላው ቁጥቋጦው እሳቱን ሳያጠፋው አየ። እሳት የተባለ አምላክ ነው። ቁጥቋጦ የተባለች ድንግል ማርያም ናት። እሳቱ ቁጥቋጦውን እንዳላጠፋው ኦሪት ዘጸአት ምዕራፍ ሶስት ላይ እንደተነበበው አምላክን ጸንሳ ጸንሳ ሳለ ያልተለወጠች ያልተለወጠች እሷ ናት። መለኮት ስጋ ለብሶ የለስ ጽንሱ ነው። እሱን ጸንሳው ሳለ ያልተለወጠች ቁጥቋጦይቱን እሳቱ እንዳላቃጠላት መለኮት ያለወጣት ኢሳይያስ ምኑ ላይ ይናገራል። ለመሆኑ ከእኛ መካከል እሳትን መታቀፍ የሚችል ማን ነው ይላል። የለም ድንግል ማርያምን መስሎስ አምላክን በከንፈሩ የሳመ ማን ነው? በማይፀን የወሰነስ ማን ነው? በጀርባስ ሲያዘለ ማን ነው? አሁን ተመልከቱ። አንድም ይላሉ አባቶቻችን እሳት የተባለ ተመልከቱ፣ እሳት የተባለ ቀርሎስ እንደመሰለው ቃል ነው። ቁጥቋጦ የተባለ ክርስቶስ ከድንግል ማርያም የለበሰው ስጋ ነው። እሳት ቁጥቋጦውን እንዳላጠፋው ክርስቶስ ሰውነቱን ቃል ሰውነቱን መለኮት ሰውነትን አልዋጠውም፣ አልመጠጠውም። ቁጥቋጦው ሰውነቱን ቁጥቋጦው እሳቱን እንዳላጠፋው ክርስቶስ ሰው መሆኑ ከአምላክነት አላሳነሰው። አምላክነቱ በሰውነት አልተለወጠም፣ ሰውነቱ በአምላክነት አልተለወጠም ማለት ነው። ይሄ ነው ተዋህዶ ማለት። ማለት አምላክ ሲሆን ጌትነቱ ወደ ደካማነት በደካማ ስጋ ምክንያት አልተለወጠም። እንደገና ደግሞ ደካማ ስጋ የነበረው አምላክን ሲዋሃድ ስጋ ጨልጦ ጠባዩን ትቶ የእኛው ከተዋህዶ ነው። ነገም ደግሜ ደጋግሜ እናገራለሁ እስከ ዘላለሙ ድረስ የሀገራችንም የዓለምም የነጻነት ምንጭ ተዋሂዶ ናት። በሆኑት ማለት ነው። ያለ ተዋሂዶ ነፃነት የለም። ያለ ተዋሂዶ ሰላም የለም። ሰላም የመጣው በተዋሂዶ ምክንያት ነው። ሰላም የመጣው ከቁጥቋጦ ይቱ እንደሆነ ሰላማዊ ክርስቶስ የተወለደው ከእውነተኛ ከእውነተኛይቱ ጸባጦስ ከድንግል ማርያም ነው። እመቤታችን የሰላማችን ሀገር ናት። የነፃነታችን ሀገር ናት። የደህንነታችን እናት ናት። ስለዚህ ምን እንላታለን? ተፈስይ ኦ ዘንስ ለኪ ዳይና ኦ ቅድስት ምንተ ክብ ድንግል በሁሉ ጊዜ ወላዲተ አምላክ እሙ ለክርስቶስ ኦ ዘንስ ለኪ ዳይና ቅድስት ምኒተ ክብ ድንግል በሁሉ ጊዜ ደህንነትን የምንለምንሽ ክብርን የተመላሽ ቅድስት ሆይ ደስ ይበልሽ እንለታለን። ደህንነትን የተመላሽ የምንለምንሽ ድነተ ስጋ ድነተ ነፍስ ከአንቺ የሚገኝ ከዚያች ቁጥቋጦ የእስራኤል ደህንነት እንደተገኘ ከድንግል ማርያም የእኛ ደህንነት ተገንቷል። የእኛ ሰላም የመጣው ከእሷ ነው። እንዲህ ላል እምፀ ጳጦስ ወፃ ቃል ወፈኖ ለሙሴ ውስተ ምድረ ግብፅ ከመይስብክ ግዛነ ለሕዝቡ እምግብርናተ ፈሮን ወምኔቂ ወፃ ቃል ወፈኖሙ ለአሠርቱ ወክልኤቱ ሐዋርያቲሁ ከመይስብኩ ግዛነ ለኩሉ ዓለም እምግብርናተ ዲያብሎስ ይላል። እንዲህ ብሎ የሚናገረው ማነው? ኢትዮጵያዊ የድንግል ማርያም ወዳጅ ኢትዮጵያዊ ቄርሎስ አባ ጊዮርጊስ ዘጋስጫ ነው። በአርጋኖን መጽሐፉ ሲናገር ድንግል ማርያም ሆይ ከእስራኤል ከዚያች ቁጥቋጦ ከፈርዖን ነፃ ከፈርዖን ባርነት ነፃ ይወጡ ዘንድ ለሕዝቡ ሰላም እንዲሰብክ ሙሴን ይልከው ዘንድ ከዚያች ቁጥቋጦ የነጻነት ቃል ወጣ። ከአንቺ ደግሞ ከዲያብሎስ ባርነት ነጻ እንዲወጡ ለህዝቡ ነፃነትን ይሰብኩ ዘንድ አስራ ሁለቱን ሐዋርያት የላካቸው የነፃነት ቃል ከአንቺ ማዕፀን ተገኘ ብሎ ይናገራል። ስለዚህ ድንግል ማርያም የነጻነታችን ምንጭ ናት። ነገ ምሁከቱን የምታጠፋልን እሷ ናት። ሁላችሁም ውዳሴ ማርያም ሳትደግሙ እንዳትውሉ በመቤታችን ስም እለምናችኋለሁ። እንዲያ ካደረግን ሁላችንም ከእሷ ተጠግተን ሰላም እናገኛለን። ከዚያ ምን ምን ሆነ? የሁሉ ከተደረገ በኋላ ሄደ። እስራኤል እንዲወጡ በግ አመላቸው። ያ በግ ማን ነው? ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስን በልተኑት። በጉ የአንድ አመት ጠቦት ነበረ። ክርስቶስም በውርዳ በወጣትነት ዘመኑ ነው። እሱም የተሰቀለ በሰላሳ ሦስት አመት ያ በግ ነውር የሌለበት ነጭ በግ ነው እንዲታረድ የታዘዘው። ክርስቶስን በአንደበቱ ሐሰት በሰውነቱ ክፋት የሌለበት ንጹሕ መስዋዕት ነው። ያን በግ በምሽት እንዲያርዱት ታዘዋል። ክርስቶስ በጨለማ ታስሮ ለእኔና ለእናንተ ሲል ተሰቅሏል። ያንን በግ ተሰብስበው እንዲበሉት ታዟል። እኛም በፍቅር ሁነን ስጋው ደሙን እንድንቀበል ታዘናል። ያንን በግ ተመልከቱ። ጫማ አድርገው እንዲበሉት ታዘዋል። እኛም በወንጌል አምነን ስጋውን ደግሞ እንድንቀበል ታዘናል። አሁን ነገ በዓል ማክበር ማለት ለክርስቲያን ጥምቀት ማክበር፣ ለክርስቲያን ልደት ማክበር ማለት መቁረብ ማለት ነው፣ ማስቀደስ ማለት ነው እንጂ ሆ ሲሉ ብሎ ሲሉ ብሎ መጥቶ መተኛት አይደለም። በልቶ መውጣት ነው ከባርነት መውጣት ነው። ከዚያ በኋላ ምንድን ነው የሆነው? ችግሩ እዚህ ላይ ነው። አሁን እዚህ እዚህ እዚህ ውስጥ ያለው ሰው ስንት ሰው ይሆናል? በግምት ስንት ይሆናል እ ስንት ይሆናል? ሲገምቱ ስንት ትሆናላችሁ? አንድ ሺ ሁለት ሺ ይሆናል። በቃ ተውት። ጌታ ሲያስተምር የነበረ ስንት ሺ? ተው እንደው ንገራችሁ። አምስት ሺ እንዴት ይሰማቸው ነበር? ማይክ የለም። የዛን ሰዓት የሚሰሙት እሱም በችሎታው ስለሚያስተምር እኛ በስጋ ስለምናስተምር ደግሞ አናስተምር አን ዋላ ዋላ አለ ቃሉ ይላል። እንዲሰማር እሱ ሳይጮህ ሰዎቹ ካሉበት ይደርሳል። እኔ ግን ብጮህም አልሰማም። የፍጡር ነገር እንደዚያ ነው። ለማንኛውም የእግዚአብሔር ቸርነት ከሁላችን ጋር አይለየም። ከዚያስ ቆብ ደፍታችሁ ያንን በግ ብሉና ከባርነት ትወጣላችሁ ተባለ። ያ ቆብ ምንድን ነው? ክርስቶስ ብሉና ከባርነት ትወጣላችሁ አላቸው። በመስቀል የመኑና ስጋውን ደሙን አምና በልታችሁ ጠጥታችሁ ከባርነት ትወጣላችሁ ማለት ነው። አሁን ነፃ የሚያወጣ የክርስቶስ ስጋና ደሙ። ከዚያስ ደግሞ ምን አደረጋችሁ ተመልከቱ። እየቸኮላችሁ ብሉት ማላቸው፣ ነገ ሞት አለው እያላችሁ ቁረቡ ማለት ነው። ቶሎ ሞት አለው እያላችሁ ስጋውን ደሙን ተቀበሉ፣ ተናዛችሁ ተቀበሉ ለማለት ነው። አጥንቱን እንዳትሰብሩት ማለት በመለኮቱ ሞት አለበት አትበሉ ማለት ነው። በመለኮቱ ሞት የለበትም፣ በስጋው ነው የሞተው። መለኮቱ ጠፋ አትበሉ ማለቱ ነው። በልታችሁ ከእናንተ የተረፈውን በእሳት አቃጡት ማለት ተምራችሁ ያላወቃችሁትን እግዚአብሔር ያውቃል በሉ ማለት ያላወቃችሁን በድፍረት አትናገሩ ማለት ነው። ከዚያስ ምን አደረገ? ደሙን ከበሩ ላይ እርጩት የተባለ በር የተባለ የክርስቲያኖች ከንፈራቸው ነው። ደሙን ከከንፈር ከበሩ ላይ ርጩት ማለት፣ አንደበታችሁን በክርስቶስ ደም አትሙት። ከበሩ ላይ የተረጨውን ደም እያየ ሞት ይርቅላችኋል ማለት። የቆራቢ ሰው አፍ በስጋው ደሙ የታተመ ስለሆነ መቅሰፍት ያልፈዋል ማለት። ከዚያ ውጭ አሁን በየሰፈሩ እየመጡ ምን እያደረጉ ነው? ይህም ባንዲራ ታዩታላችሁ። ሰዎች ምን እያሉ ነው? ቀይ ቢጫ አረንጓዴ እቤታችሁ ላይ ስቀሉ፣ አሁን መቅሰፍት ሊታዘዝ ነው ይላል። ውሸት። ይህን ምልክት ብታደርግ አትድንም። ደግሜ ደግሜ ንመረግ ይህ ከቢጫ አረንጓዴ ወስደ ያብታረጉ መልሱም አይዳንም። መዳን የሚቻለው በበጉ ደም ነው። የበጉ ደም የክርስቶስ ስጋ እና ደም የሚያድነን የእናቱ የድንግል ማርያም ምልጃ ነው። በቤተ ክርስቲያን በየቦታው እየተናገርኩት ነው። ወቅቱስ አስቸጋሪ ስለሆነ ሰንደቅ ዓላማውን በየቤታችሁ የያዛችሁ ሰዎች አላችሁ የሚሉ ሰዎች ስላሉ ነው የቤተ ክርስቲያን ትክክለኛ ሰንደቅ ዓላማ የሚባለው የአምላክ ስጋና ደም ወላዲት አምላክና ቅዱስ መስቀሉ ናቸው ሶስቱ ናቸው ይሄ ሰንደቅ ዓላማ ለሶስቱ ምሳሌ ስለሆነ ነው እንጂ በአል ላይ የምንዘረጋው ቤተ ክርስቲያን ላይ የምንዘረጋው በራሱ የሚያድን ስለሆነ አይደለም የሚያድነን የክርስቶስ ስጋና ደም የእናቱ ምልጃ የመስቀሉ መከታነት ነው የሚያድነው። ከዚያስ ይሄንን በልተው ወጡ። ስጋውን ደሙን ተቀብለን ከሞት ባርነት እንድንወጣ እግዚአብሔር ፈቃድ ይሁንልን። ከዚያስ ከወጡ በኋላስ ምን አደረገ? ተመልከቱ። እንደገና ለቅቅ ያለው ያለ ፈሮን ተከተላቸው። አይገርማችሁም? ሰይጣን አንድ ጸበል ስትጠመቁ ለቀኩ ይላላል። መልሶ ረቡ ከች። ፈሮን ማለት ይሄ ነው። ለቅቅ ያለና ከች ሰይጣንና ፈሮን አንድ ናቸው። ፈሮን ለቀኩላል ይመጣል፣ ሰይጣንም ለቀኩላል ይመጣል። ስለዚህ ምን ማለት ነው? በትሩን የያዙ ግን ያሸንፉታል። ብትር የተባለ የአምላክ መስቀል ነው። በዚያ መስቀል ባሕር ተሻገሩ። በክርስቶስ መስቀል ጋህነምን ተሻግረናል። በዚያ መስቀል ፈሮንና ሰራዊቱ ሰጠሙ። በዚህ መስቀል ሳጥናኤልና ሰራዊት ሰጥመውልናል። መስቀል ኃይላችን ነው። መስቀል ጋሻችን ነው። መስቀል መከታችን ነው። አባ ገብረ ክርስቶስ የተባሉ አባት በረሃ ላይ ሲተኙ ምን እንደሚያደርጉ ነገራችሁ? ምንም ነገር አያደርጉ። ከበረሃው ላይ ካሉበት አንድ አንድ ሌላ ሰው ይመጣል አገኙት። ምን ሆነህ ነው? ፈርቼ ከምኑ ላይ ልተኛ አውሬ ቢበላኝ። ጊዜ አካባቢ ብዙ ጋባ አለ፣ ተኛ አሉት። አስተኙና ዙሪያውን ክብ መስመር አሰመሩ። ከክቡ መስመር ላይ መስቀል መስቀል በጣታቸው አፈሩን ነው አፈሩን በቃ ተኛ፣ እንግዲህ ምንም አትሆንም አሉ። ጠዋት ሲመጡ በጣም ነው የሚያስደንቃችሁ። ጠዋት ሲመጡ በጣም ብዙ እባብና ዘንዶ ከቦ ከመስመሪቱ ሳያልፍ አገኙት የሚገርማቸው። በመስቀል ምልክት አፈሩን ስላማጠቡት ማለት ነው። ቤታችሁ ፍርሃት ፍርሃት ጭንቅ ጭንቅ ካላችሁ መስቀል መስቀል መስቀል መስቀል አድርጋችሁ ከግቢያችሁ ውስጥ ሁሉ መስቀል አድርጉበት፣ የመስቀል እንጨቱን አመሳቅላችሁ አቁሙበት አይወድም ሰይጣን ሰይጣን የመስቅ እንደ መስቅ አድርጎ የሚፈራው እንደ መቤታችን፣ አድርጎ የሚፈራው ያንን አድርጎ ወጡ። ከዚህ በኋላ እግዚአብሔር እስራኤልን መና ከደመና አወረደላቸው። ደመናይቱ መቤታችን፣ መናው እሱ። ውሃ ከጭንጫ አፈለቀላቸው። ጭንጫይቱ፣ አለቲቱ መቤታችን፣ ውሃው ኢየሱስ ክርስቶስ። መጨረሻ ላይ በደመና ጋር አረዳቸው ብያቸዋለሁ። ቀን በደመና ሌሊት በእሳት እሳት ሆኖ የሚመራቸውም ያው ደመና ነው ይሄም እርሳችን የነበረ ቀን በደመና ሌሊት በእሳት መራቸው ነበር እርሳቸው ደመናው እስራኤል ወደ ከናን ሲጓዙ እጅግ በጣም አስጨናቂ ሀሩር በረሃ ስለነበረ ሰባት አይነት ደመና ነበር የሚመራቸው አንዱ በኋላ ጠላት እንዳይከተላቸው ነው አንዱ በፊት የሚያበራላቸው ነው አንዱ ደግሞ ራቅ ብሎ ሄዶ ገደል ደልድሎ የሚቆያቸውን እሾህ ለቅሞ እንቅፋት አስወግዶ መንገድ ጠርጎ የሚቆያቸው። አንዱ በግራ ያደርጋል። በግራ የሚመጣ ጠላት እንዳያጠቃቸው፣ ከዱር የወጣ አውሬ እንዳይመታቸው፣ ሽፍታ እንዳያገኝ፣ አንዱ በቀኝ አንዱ ደግሞ የሚረገጡት መሬት እንዳያቃጥላቸው ምንጣፍ ይሆንላቸዋል። አንዱ ደግሞ ምን ያደርጋል? በላያቸው ላይ የፀሐይ ሙቀት እንዳቃጥላቸው እንዳቃጥላቸው ይጋርዳቸዋል። እንዲያ አርጎ እግዚአብሔር ይህም ሌሊት ደግሞ እሳት ሆኖ እያበራ ይወስዳቸዋል። ሲያርፉ ደግሞ ከድንኳን ሆኖ መብራቱ ሆኖ ያሳድራቸዋል። እንዲህ አለ። ደመና ሰጥቶ እስራኤልን መርቶ ወደ ርስት አደረሳቸው። በአጭር ቃል ለመጨረስ ትምህርቱን ደመና የተባለችን መቤታችን ናት ሰባት ደመና የተባለ ሰባት ጠባይዋ ነው። አራት የስጋ ጠባይ አላት እንደኛ። ሶስት የስጋ የነፍስ ጠባይ አላት። በሰባት ደመና መርቶ እርስት እንዳወረሳቸው ማርያ ማለት መርህ ለመንግስተ ሰማያት ማለት ነው። መንግስተ ሰማያት መርታ የምታስገባ ማለት ነው ትርጉሙ። በታች እንዳያቃጥል እንደሚጠብቃቸው በላይም እንዳያቃጥላቸው እንደሚጠብቃቸው ማርያም ታይካ በምድር ወታይካ በሰማይ እመቤታችን ከምድር መቅሰፍትም ትጠብቀናለች። ከሰማይ መቅሰፍትም ትጠብቀናለች። ከቀን ወራሪ ከሌሊት ሰባሪም ትጠብቀናለች። በሰባት ደመና መራ፣ በየቀኑ ሲሄዱ ደመናው እንደሚመራቸው በየቀኑ ከልጇ የምታደርሰን የመንገዳችን መሪ እመቤታችን ቅድስት ድንግል ማርያም ወላዲተ አምላክ ሩቅ መንገዳቸውን እንደሚደለድላቸው የመንግሥተ ሰማያትን ጉዞ በየቀኑ ከሚመገጥበን ችግርም የምትጠብቀን ፊታችን ላይ ያለችው ደመና ራቅ ያለውን ጎዳና የምትደለድልልን የመንግሥተ ሰማያትን እንቅፋት የምታስወግድልን ዙሪያችን ከከበበን መከራ ነፃ የምታወጣን የልጇ ኃይል ያደረባት የበረከት ምንጭ እውነተኛይቱ ደመና እመቤታችን ናት። ሙሴና አሮን እስራኤል በጠላትነት ተነስተው በድንጋይ ወግረው ሊገሏቸው ሲሉ ጋርዳ ያዳነቻቸው ለምና መቤታችን ናት። ሁላችንም ከሞት መጋረጃ ጋርዳ ታደነን። መቤታችን በስም ታመኛለው እንዳትተወኝ፣ ለሚያሳድረኝ ጠላት ለሞት አትስተኝ። ጸጥታዬ ነው ጌታ ሰላም ረፍቴ